ብስሚላህ ረህማን ራሂም ሰላሙ ዓለይኩም ወራህመቱላሂ ወበረካቱ። የዝሆኑ ጦርና የካዕባ ጥበቃ ታሪክ። ይህ የጥንታዊቷ የመካ ከተማ ታሪክ ነው። በከተማዋ እምብርት ላይ የተሠራ ካዕባ ቅዱስ ስፍራ፣ ፈጽሞ የማትንበረከክ ከተማ። ድምፅ ይሰማውታል። ነጎድጓድ ይመስላል። አይደለም፣ ነጎድጓድ አይደለም፣ ዝናብም አይደለም፣ የንግድ ታጓዥም አይደለም። ሰራዊት ነው። የሀበሻ የአቢሲኒያ ሰራዊት አይተናቸውም። ማናቃቸው። ግዙፍ አውሬዎችም አሉ። እነዚህ ባንዲራ የማናቸው? የሀበሻ የአቢሲኒያ ባንዲራዎች ናቸው። ይህ የአላህ ቤትን ሊያፈርስ የመጣው ሰራዊት ነው። ይህ የዝሆን ሰራዊት ታሪክ ነው። ሱረቱል ፊል ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተቀላቀሉን። ይህ ታሪክ የተፈጸመው ከረጅም ዘመናት በፊት ነው። በየመን አገር አብርሃ አልአሽረም የሚባል ገዢ ነበር። በወቅቱ አማኞች፣ የሐጅ ተጓዦችና ነጋዴዎች ልባቸውና ፊታቸው የሚዞረው ወደ መካ ወዳለው ቤይተል መቅደስ ካዕባ ነበረ። ይህ ሰው በወቅቱ የመካ ከተማን የንግድ ልውውጥና የሐጅ ጉዞን በማስቀረት ወደ ደቡብ ሰንዓ ለመሳብና ተጓዦች ግብር እንዲከፍሉ አጃጆችም በገበያው እንዲጠቀሙ የሰንአ ከተማን የንግድና የሃይማኖት ማዕከል ለማድረግ ይነሳሳል። በዚህም የተነሳ በዐይነቱ ልዩ የሆነ ትልቅ ቤተ ክርስቲያን ይገነባል። ነገር ግን አሁንም የሐጅ ተጓዦችና ነጋዴዎች ፊታቸውን ወደ ሰንአ ሳይሆን ወደ መካ በይተል መቅዲስ ካዕባ ነበር። አንድ ምሽት የሠራው ቤተ ክርስቲያን እንደረከሰበትና እንደተሳለቀበት ዘገባ ደረሰው። ይህ ድርጊት አብርሃ በሃይማኖቱ ላይ እንደተሰነዘረ የግል ጥቃት አየው። በዚህም የአብርሃን ምቀኝነት በእጅጉ አናረው። በመጀመሪያም ሰዎችን ወደ ካዕባ እንዳይሄዱ ከለከለ። ጥቂቶች ለመቃወም ቢሞክሩም አብርሃ ግን ግንባር ቀደም ተቃዋሚዎችን በይፋ በስቅላት እንዲቀጡ አደረገ። ቀጥሎም እንዲህ ከሆነ ያንን የሰዎችን ትኩረት የሰበሰበ ቤት አፈር አደርገዋለሁ ነው። በማለት በቁጭት ተነሳ። ካዕባን አፍርሶ ሰዎችን ወደ ራሱ ቤተ ክርስቲያን ለማስገደድ አስቦ የጦርነት ውሳኔን አሳለፈ። ይህም የውሳኔ ዜና ቀድሞ ወደ መካ በደረሰ ጊዜ ፍርሃትና ድንጋጤ በነዋሪዎቹ ላይ ነገሰ። የከተማዋና የቁረይሽ መሪ፣ የካዕባ ጠባቂና የነቢዩ መሐመድ ሰለ ላሁ ዐለይህ ወሰለም አያት የሆኑት ዐብዱልሙጠሊብ ተነሱና ግልጽ መመሪያ ሰጡ። የየጎሳውን ሽማግሌዎች ወደ ቤታቸው ካስጠሩ በኋላ ሴቶችና ሕፃናት በሸለቆው ዙሪያ ወዳሉ ኮረብታዎችና ዋሻዎች እንዲሰደዱ አዘዙ። የገበያ መደብሮችን አዘጉ። በቅዱስ ስፍራው ደም እንዳይፈስ በመፈለግ በዚህ ቅዱስ ስፍራ ጎራዴ እንዳይነሳ በማለት ትዕዛዝ አስተላለፉ። በመጨረሻም ከየጎሳው መሪዎችም ወደ ካዕባ በመምጣት ብዙዎች እጆቻቸውን ወደ ላይ በማንሳት በጋራ ያ አላህ፣ የዚህ ቤት ጌታ ሆይ ቤትህን ጠብቅ በማለት ለሃያሉ ጌታ አላሁ ሱብሃነሁ ወተዓላ ጥሪያቸውን አስተላለፉ። አብረሃ ከመቼውም ጊዜ በበለጠ ኃይለኛ የሆነ ጦር አሰባሰበ። ከሁሉም በላይ በመካ አካባቢ ነዋሪዎች አይተውት የማያውቁት ትልቅና አስፈሪ ዝሆን ለሰራዊቱ መሪነት መረጠ። የዝሆኑ ጦር ተነሳ። ከየመን በረሃዎችና ኮረብታዎች አቋርጦ ወደ መካ ጉዞውን ጀመረ። በዕለቱ እኩለ ቀን ላይ የሰራዊቱ ሰዎች ከሸለቆ ውጭ ወደሚገኝ የግጦሽ ስፍራ ደረሱና ለጓዛቸው ከብቶችን ወሰዱ። ከነዚህ ተዘርፈው ከተወሰዱት ግመሎች መካከል የአብዱል ሙጠሊብ የግል ግመሎች ይገኙ ነበር። አብዱል ሙጠሊብ ሕዝቡን ካረጋጉ በኋላ የጦር አለቃቸው አብርሃን ለማነጋገር ወዳረፈበት ድንኳን ብቻቸውን ያለ መሣሪያ አመሩ። አብርሃም በግርምት ተቀበላቸው። ምን ፈልገህ ነው ብሎ ጠየቃቸው። አብዱል ሙጠሊብም በእርጋታና በክብድ ቆመው እንዲህ አሉ። ከሸለቆ ውጭ የተወሰዱት ግመሎች ባለቤት ነኝና ግመሎችን እንድትመልስልኝ ልጠይቀህ ነው የመጣሁት አሉት አብርሃም ወደ እኔ የመጣኸው ለግመሎችህ ነው ለካዕባህ አይደለም እኔ ላፈርሰው መጥቻለሁ አንተ ግን ግመሎችህን ትጠይቃለህ በማለት ተሳለቀ ያኔ የአብዱል ሙጠሊብ ታሪኩን ሁሉ የሚቀይር የማይረሳ ምላሽ ሰጡት እኔ የግመሎቹ ባለቤት ነኝ ካዕባው ግን የራሱ ባለቤት አለው እርሱ ቤቱን ይጠብቃል በማለት መለሱለት። ለአፍታ ድንኳኑ ጸጥ አለ። ኩራት የማያስፈልገው ቃል አገኘ። በዚህ ቃል የተደናገጠው ገዥም ግመሎቹን መልሱለት ብሎ አዘዘ። አብዱልሙጠሊብም ወደ ኮረብታው በመመለስ ሕዝቡን ወደ አላህ ዱዓ እንዲያደርስ መከሩ። ሕዝቡም ሆ ብሎ የዚህ ቤት ጌታ ሆይ ቤትህን ጠብቅ በማለት ወደ ፈጣሪው ተማጸነ። በዚያች ሌሊት ከተማዋ ጸጥ ብላ ነበር። ሕዝቡ በኮረብታዎች ላይ ሆኖ ዱዓ ያደርግ ነበር። ሲነጋ ሰራዊቱ ጋሻዎቹን ከፍ አድርጎ በሸለቆ ውጭ ተሰልፎ ቆመ። ወደ ካዕባ የሚወስደው መንገድ ክፍት ነበር። እንቅስቃሴ ለመጀመር ምልክት ተሰጠ። ገመዶች ተሳቡ። ታላቁ ዝሆን ተነሳ፣ ግን እግሮቹን እንደገና አጥፎ ወደ ከተማዋ አንድም እርምጃ ለመውሰድ ፈቃደኛ አልሆነም። ገረፉት፣ ገፋፉት፣ በሰንሰለት ጎተቱት ግን ምንም አልሆነም። ዝሆኑ ወደ ካዕባ አቅጣጫ ዞር ሲያደርጉት እግሩን አጥፎ በግትርነት ይቆማል፣ ወደ ሌላ አቅጣጫ ዞር ሲያደርጉት ግን ይራመዳል። ሰራዊቱ በድንጋጤ ተዋጠ። በዚህ የፍርሃት ሰዓት የአላህ ሱብሓነሁ ወተዓላ ትዕዛዝ ደረሰ።

ترميهم بحجارة من سجيل فجعلهم كعصف مأكول ድንገት በሰማይ ላይ ትናንሽ ወፎች ታዩ። እያንዳንዳቸው በምንቃራቸው አንዱንና በእግራቸው ደግሞ ሁለቱን የድንጋይ ቅንጣት ተሸክመው ነበር። መጀመሪያ ጥቂቶች፣ ከዚያም ተጨማሪ ከዚያም ሙሉ መንጋዎች ትናንሽና ስፍር ቁጥር የሌላቸው በሰራዊቱ ላይ ተረጋግተውና ዝቅ ብለው በመስመር በመብረር በእግርና በአፋቸው የያዙትን የድንጋይ ሩምታዎች ከላይ ሰራዊቱ ላይ ማዝነብ ጀመሩ። ድንጋዩ ሰራዊቱንና ዝሆኖችን መምታት ሲጀምር፣ ሰውነታቸው እየተበጣጠሰ በከባድ ስቃይ ሙትና ቁስለኛ አደረጓቸው። ሰውነታቸውም እንደ ቅጠል ገለባ በየቦታው ተዘርሮ ቀረ። ትልቁና ኃያል የተባለው ሰራዊትም በድንጋጤ ተበታተለ። ምንም እንኳን የካዕባ ጠባቂዎች፣ የቁረሽ ሰዎች ኃይሉን ለመመከት የሚያስችል ሰራዊት ባይኖራቸውም አላህ ቤቱን በራሱ ታዕምራዊ መንገድ እንደ ጠበቀ አሳያቸው። አብርሃም ራሱ በከባዱ ተመትቶ ሰውነቱ እየወደቀበት ወደ የመን ለመመለስ ቢሞክርም በጉዞ ላይ እያለ ስቃዩ በርትቶበት ሕይወቱ አለፈ። አብዱልሙጠሊብና የመካ ነዋሪዎች ከኮረብታው ሲወርዱ በካዕባ ዙሪያ አንድም ሰይፍ ሳይመዘዝ አንድም ውጊያ ሳይካሄድ ቤቱ በጌታው መጠበቁን ተመለከቱ። ሕዝቡ በአላህ ኃይል ተደመመ፣ በካዕባም ፊት ምስጋናቸውን አቀረቡ። ይህ ታላቅ ድንቅ ነገር የተፈጸመበት ዓመት የመካ ሰዎች ታላቅ ትውስታ ሆኖ ቀረ። ዓመቱም የዝሆን ዓመት ተብሎ ተሰየመ። በዚህ ተአምር ጥቂት ቆይቶ በዚያው በዝሆን ዓመት መካ በሌላ ታላቅ ክስተት ደመቀች። የአብዱል ሙጠሊብ ልጅ ከሆኑት ከአብዱላህ እብኑ አብዱል ሙጠሊብ ታላቁ ነቢያችን ሙሐመድ ሰለላሁ ዐለይህ ወሰለም በረቢየል ዐወል ሰኞ ዕለት ተወለዱ። አላህ ስብሓነሁ ወተዓላ ካዕባን ከሃያሉ ጠላት ከጠበቀ በኋላ በዚያው ዓመት ለሰው ልጆች ሁሉ የእዝነት ብርሃን የሆነውን ታላቅ መልክተኛ ላከ። ይህ ታሪክ የሚያስተምረን የቱንም ያክል ትልቅና ኃያል ቢሆንም ከፈጣሪ ኃይልና ጥበቃ በላይ ሊሆን እንደማይችል ነው። የካዕባ ጌታ ቤቱን እንደጠበቀ የእኛንም ሕይወት ይጠብቃል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተቀላቀሉ። ሰላም ዓለይኩም።